በዚህ ጊዜ ክርስቲያን ማለት በመጽሐፍ ቅዱስ እንደተነገረው ለዓለም ብርሃን ለምድር ጨው ናችሁ ይላል። በምንኖርበት ማህበረሰብ ሁሌ የጨውነትና የብርሃንነትን ሚና መጫወት አለብን። ወንጌል ለሰማይ ብቻ ሳይሆን በምድር ደግሞ በምናልፍበት በጊዜና በቦታ በተወሰነው የምድር ጉዞ ውስጥ ራሱ ወንጌል ትሩፋት አለው። ያ ደግሞ ምንድን ነው? በምንገኝበት የሰላም የፍቅር፣ የአንድነት፣ የቅድስና፣ የጽድቅ ተወካይ ውኪል ማለት አምባሳደር መሆን አለብን። እግዚአብሔር ልብን የሚያይ አምላክ ነው። ልባችንን ጠብቀን አብረን በመኖር በመተጋገዝ፣ በመተሳሰብ ሁላችንም ከዚህ አልፈን የአፍሪካን ዓለምን በማሰብ ስንሄድ እግዚአብሔር በረከቱን ያወርዳል። እሱ ደግሞ ይችላል። አይሳ ነው አንድ ሆኖ ከዚህም በላይ አሁን ጥላቻ፣ አንድ ላይ አንድ የሆነ ሌላ ነገር ሳይሆን አንድ ላይ ሆነ ብንተባበር፣ ወደ ጌታ ብንመለስ፣ ጌታም ደግሞ ይረዳናል ብዬ አስባለሁ። አብሮነትም እጅግ በጣም ጠቃሚ ነው። እንደዚህ አይነት ነገር ቢቀጥልና ዘላቂነት ቢኖረው እጅግ በጣም ደስ ይለኛል። እግዚአብሔር ቃል በራሱ አንድ ልብ እንዲኖረን በአንድ መንፈስ እንድንሆን ያዘናል። ያ የቃሉ መሰረታዊ ነገር እየተፈጸመ እንዳለ ይታየኛል እና አብያተ ክርስቲያናት በጋራ ቤተ እምነቶች በጋራ በዚህ መልኩ መሆናቸው ለነገ ትልቅ መተሳሰርን፣ ትልቅ ቦንዴጅን ይፈጥራል ብዬ አምናለሁ። መለኮታዊ ጉብኝት፣ መለኮታዊ አቅራቦት ይኖረዋል። አገራችን በዚህ ምክንያት በሰላም ትባረካለች። ይሄ የምታየው ህዝብ በራሱ ስለ አንድ ነገር መሰብሰቡ፣ አምላኩን መጥራቱ፣ ወደ አምላኩ መጸለዩ ይሄ በራሱ ታላቅ ደስታና ትልቅ ጉብኝትን በህዝብና በአገር ላይ የሚያመጣ ነገር ነው። ተፋፊ እርሻዎች አሏት፣ መልካም ህዝብ አላት፣ የሚዋደድ ህዝብ አላት፣ የሚከባበር አገር የሚወድ ህዝብ፣ እግዚአብሔር እግዚአብሔር የሚል ህዝብ አላት። ስለዚህ መለኮታዊ ጉብኝት በኢትዮጵያ ላይ ሆነ ማለት በጣም ብዙ ዘመን አባቶች የጸለዩበት በተለያዩ ሃይማኖት ውስጥ ያሉ ሰዎች በሙሉ የጠበቁትና የጸለዩበት የጸሎት መልስ ስለሆነ አንድ ነገር አምናለሁ። ከዚህ በኋላ ኢትዮጵያ በብዙ ነገር ተጎብኝታ እጆቿን ወደ እግዚአብሔር ዘርግታ ዓለም በሙሉ የሚቀናባት ሀገር ትሆናለች ብዬ አስባለሁ።